የአዲሱ ታርጋ ዋጋን በተመለከተ አዲስ መረጃ ይፋ ሆኗል የአዲሱ ታርጋ ዋጋ የመኪናዎችን አይነት መሰረት አድርጎ የሚከፈል መሆኑን መንግስት አስታውቋል ሰላም ቤተሰቦቻችን መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን በየትኛው ጉዳይ ላይ መረጃ እንድናቀርብላችው እንደምትፈልጉ ማሳወቁን አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን እስከ መጨረሻው አብራችሁን ቆዩ የአዲሱ ታርጋ ዋጋን በተመለከተ አዲስ መረጃ ይፋ ተደርጓል። የአዲሱ ታርጋ ዋጋ የመኪናዎችን አይነት መሰረት አድርጎ የሚከፈል መሆኑን መንግስት አስታውቋል። በተያያዘው በጀት አመት ሙሉ በሙሉ እንደሚቀየር የተነገረው አዲሱ የመኪና የሰሌዳ ዋጋ መንግስት በፖሊሲው የማያበረታታቸውንና የሚያበረታታቸውን የተሽከርካሪ አይነቶች መሰረት በማድረግ ልዩነት እንደሚኖረው ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስቴር በስራ ላይ ያለውን የመኪናዎች መለያ ሰሌዳ በአዲስ የመተካት ስራ በሚመለከት በሰጠው ጋዜጣዊ መግለጫ፣ ታርጋውን ለማግኘት የሚፈጸመው ክፍያ መንግስት በፖሊሲው ለማያበረታታቸው የመኪና አይነቶች ዋጋው ከፍ እንደሚደረግ ተገልጿል። ሁሉም አሽከርካሪዎች አዲሱን ሰሌዳ ክፍያ በመፈጸም ማግኘት እንደሚችሉ የገለጹት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በመንግስት የትራንስፖርት ፖሊሲ እንዲገደቡ የሚፈለጉ የመኪና አይነቶች የሰሌዳ ዋጋቸው ከፍ እንዲል ይደረጋል ብለዋል። ለአብነትም የህዝብ ማመላለሻ መኪናዎች እንዲበረታቱ ስለሚፈለግ የሰሌዳ ዋጋው በጨመረ ቁጥር የትራንስፖርት ታሪፉም ስለሚጨምር የማምረቻ ወጪውን ብቻ የሚሸፍን እንዲከፍሉ ይደረጋል ሲሉ ገልጸዋል። በእነዚህ መኪናዎች ላይ ሊከፈል ይገባ የነበረውን ተጨማሪ ገንዘብም ወደ ሌሎች መኪናዎች እንዲተላለፍ ይደረጋል ሲሉ ተናግረዋል። በተጨማሪም በምሳሌ ሲያስረዱ በኤሌክትሪክ የሚሰሩ መኪናዎች በመንግስት ፖሊሲ ስለሚደገፉ የሰሌዳቸው ዋጋ ዝቅ እንደሚል ገልጸዋል። በአሁኑ ወቅት ጥቅም ላይ እየዋለ ካለው ሰሌዳ ጋር በፊደልም ሆነ በቁጥር ሙሉ በሙሉ ልዩነት ያለው መሆኑን በመግለጽ አንድ አሽከርካሪ አሁን የሚ ገለገልበት የታርጋ ቁጥር ሙሉ በሙሉ በአዲስ እንደሚቀየር አስረድተዋል። ሆኖም አንድ ሰው በሰሌዳው ላይ እንዲሰፍርለት የሚፈልገው ቁጥር ካለ ማመልከቻ በማስገባትና በመወዳደር ከመደበኛው ክፍያ ከፍ ያለ ገንዘብ በመክፈል ማግኘት እንደሚችል ተናግረዋል። የሰሌዳ ዋና ዓላማ መኪናውን መለየት በመሆኑ ግለሰቦች ስማቸውን ወይም ደግሞ ምልክቶችን እንዲጨመሩላቸው ከፈለጉ ለመንግስት ተጨማሪ ገቢ በመሆኑ የሚስተናገዱበት መንገድ መዘጋጀቱን ገልጸዋል። አዲሱ ሰሌዳ ምን ያህል ገንዘብ እንዳስወጣና ለህዝብና ለመንግስት የሚከፈለው የአገልግሎት ክፍያ ምን ያህል ነው ተብሎ ለቀረበላቸው ጥያቄ በሰጡት ምላሽ በአሁኑ ወቅት መግለጽ እንደማይችሉ ተናግረው አሁን የገዛንበትን ወጪ ነው የምናውቀው የምናሰራጭበት የትራንስፖርት የሰራተኛ ና የአገልግሎት ክፍያ እየተሰራ በመሆኑ ዋጋው ይህን ያህል ነው ብሎ ለመግለጽ ያዳግታል ብለዋል። አዲሱን ሰሌዳ የመተካት ስራ በሁለት ወራት ጊዜ ውስጥ እንደሚጀመር የመጀመሪያዎቹ 50 ሺህ ሰሌዳዎች ተመርተው ወደ ሀገር ውስጥ መግባታቸውን ነገር ግን የሲስተም ስራው ገና በመሆኑ ይህንን የሚሰሩት ድርጅት ቶች በመወዳደር ላይ መሆናቸውን ሚኒስትሩ ገልጸዋል። ሆነውም በ2018 ዓ ም የሁሉም መኪናዎች ሰሌዳ በአዲስ የመቀየር ስራ እንደሚጠናቀቅ ይህንን ለማድረግም ከምርት አኳያ ችግር አለመኖሩን ገልጸዋል። አዲሱ የመኪና መለያ ሰሌዳ ቁጥር ከኢትዮጵያ ዓለም አቀፍ መለያ ኮድ በተጨማሪ የኢትዮጵያ ካርታ፣ ጦርና ጋሻ ወይም የአድዋ ድል ምልክት በአንጸባራቂ መብራት በመታገዝ መስፈሩን ነገር ግን የኢትዮጵያ ሰንደቅ ዓላማ አለመካተቱን ተናግረዋል። ይህም የሆነው በሀገራዊ ምክክር አጀንዳ የስ ሰንደቅ ዓላማ ጉዳይ በመነሳቱ ነው ሲሉ ገልጸዋል። በብሔራዊ ምክክር አሁን ያለው ሰንደቅ ዓላማ ቅርጽና መልክ ቢቀያየር ጊዜያዊ ሰሌዳ ሊሆን ነው። ስለዚህ አንድና ሁለት ሚሊዮን ሰሌዳ አምርተን በንጋታው በምክክሩ ሌላ ውጤት ቢመጣ ችግር እንዳይፈጠር ብለን በማሰባችን እንዲቀር ተደርጓል ብለዋል። በአሁኑ ወቅት ጥቅም ላይ እየዋለ የሚገኘውን ሰሌዳ መቀየር ያስፈለገበትን ምክንያት ያብራሩት ሚኒስትሩ ሀገሪቱ ተቀብላ ያጸደቀቻቸውን ዓለም አቀፍ ስምምነቶች ያካተተ ስለሆነ በትራንስፖርት ዘርፍ አሁን ለደረስንበት ማለትና ለወደፊት በእቅድ ከተያዙ ለውጦች ጋር አብሮ የሚሄድ ስላልሆነ ሀብትና ጊዜን የሚያባክንና ለሙስና እንዲሁም ለመልካም አስተዳደር ችግር የተጋለጠ በመሆኑ ነው ብለዋል። በሌላ በኩል ደግሞ ሀገር ውስጥ መግባት የሚችሉት ከባድ የጭነት ተሽከርካሪዎች ወደብ ላይ የደረሱት ብቻ መሆናቸው ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስቴር ወደ ሀገር ውስጥ የሚገቡና የሚያስተናግዳቸው በነዳጅ የሚሰሩ የከባድ ጭነት መኪናዎች ወደብ የደረሱና በጉዞ ላይ ያሉትን ብቻ እንደሆነ አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ እንደገለጹት በነዳጅ የሚሰሩ የከባድ ጭነት መኪናዎች ወደ ሀገር ውስጥ ለማስገባት አዲስ ትዕዛዝ አይኖርም። እገዳው ወደብ ላይ የደረሱትንና በጉዞ ላይ ያሉትን እንደማይጨምር፣ ነገር ግን እገዳው ከመተላለፉ በፊት የታዘዙትን ብቻ እንዲገቡ እንደሚፈቀድ አስታውቀዋል። ጠቅላይ ሚኒስትሩ ከዛሬ ጀምሮ ነው ያሉት። ሆኖም ወደ ሀገር ውስጥ የማስገባት ስራ ሂደት ስላለው ዛሬ የታዘዘ መኪና ከሁለትና ሶስት ወራት በኋላ ስለሆነ ወደ ሀገር ውስጥ የሚገባው ከዚህ በፊት የታዘዙትንና ያልደረሱትን አያካትትም ብለዋል። ወደ ሀገር ውስጥ እንዳይገቡ የተከለከሉት በነዳጅ የሚሰሩ በዋናነት እቃዎችን የሚያመላልሱ ከባድ የጭነት መኪናዎች መሆናቸውንና ይህንን ለማስፈጸም ሚኒስቴሩ ከመንግስት አቅጣጫ እንደተሰጠው የሚኒስቴሩ የህዝብ ግንኙነት ዳይሬክተር ወይዘሮ አመለወርቅ ስቅኤል ገልጸዋል። እንደ ነዳጅ ማመላለሻና የህዝብ ማመላለሻ የመሳሰሉ ከባድ መኪናዎች በክልከላው እንደሚካተቱ ከሪፖርተር ለቀረበላቸው ጥያቄም ለጊዜው የጭነት ተሽከርካሪዎችን ብቻ የሚመለከት መሆኑን ተናግረዋል። ይህ በዚህ እንዳለ ገንዘብ ሚኒስቴር በጋዝ የሚሰሩ መኪናዎች ከቀ የሚቀረጥ ነፃ ወደ ሀገር ውስጥ እንዲገቡ መወሰኑን አስታውቋል። ምንም እንኳን ሚኒስቴሩ በይፋዊ ገጹ ባያስታውቅም ኤሌክትሮኒክስ ሚዲያዎች ሚኒስቴሩን በመጥቀስ ባሰራጩት መረጃ መንግስት የተፈጥሮ ጋዝ አጠቃቀምን ለማበረታታት በጋዝ የሚሰሩ ማናቸውም አይነት የደረቅ የፈሳሽና የህዝብ ማመላለሻ መኪናዎችን ከጉምሩ ቅረጥ ነፃ ሆነው ወደ ሀገር ውስጥ እንዲገቡ መፈቀዱን አስታውቋል ተብሏል። የውሳኔ ከተላለፈበት ቀን በፊት ወደ ሀገር ውስጥ እንዲገቡ ከተፈቀደላቸው እንዲሁም በስድስት ወራት ወደ ሀገር ውስጥ ከሚገቡት ውጭ በቤንዚ ሲን እና በናፍጣ የሚሰሩ የጭነትና የህዝብ ማመላለሻ መኪናዎች እንዳይገቡ ጥብቅ ቁጥጥር እንዲደረግ ማሳሰቡን አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ክልክላውን በሚመለከት ለመጀመሪያ ጊዜ ያስታወቁት በሶማሌ ክልል ካሉብ የሚገኘውን የፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መስከረም 22 ቀን 2018 ዓ ም በይፋ ባስመረቁበት ወቅት ነው። ጠቅላይ ሚኒስትሩ በወቅቱ እንዳስታወቁት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች አሁን የሚጠቀሙት ነዳጅ ወደ ጋዝ እንደሚቀየሩ ይህም የትራንስፖርት ወጪውን በ50 በመቶ እንደሚቀንስ መግለጻቸው ይታወሳል። ትልልቅ መኪና ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራቸው ዜጎች ከዛሬ ጀምሮ ልክ ትንንሽ መኪኖች ከኤሌክትሪክ መኪናዎች ውጭ ማስገባት ታግዶ እንደቆየው ነዳጅ የሚጠቀም ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ሲሉ በወቅቱ ገልጸዋል።